አክብሮትዊ ሰላምታችን በያላችሁበት የዓለም ዳርቻ ድረስ ሰላም ጤና ይስጥልን። ክብራችን አክብራን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያም አንኳር መረጃዎቹን የመከላከያ ሰራዊቱ በአማራ ክልል ከ300 በላይ ሰዎችን መግደሉን ተናገረ። የፋኖ አመራሩ ደግሞ በጎንደር የመከላከያ ደህንነቱ ከናጫቢዎቹ መገደሉን አሳውቋል። አያይዞም ለአፍሪካ ቀንድ ሰላም መረጋገጥ የተሻለ ኃይልን እየገነባን ነው ብለዋል። ቀዳሚ መረጃችን ነው። ኢትዮጵያዊ ዲፕሎማት ተገለው ተገኙ። በአብይ አህመድ ተሹመው በኤምባሲው እያገለገሉ የነበሩ ዲፕሎማት ተገለው አስክሬናቸው በመንገድ ዳር ተጥሎ መገኘቱን ምንጮች ዘግበዋል። ሌላኛው መረጃችን ነው። የኢትዮጵያ መንግስት ከጀርመን የሚባረሩ አራት ሺህ ኢትዮጵያውያን ስደተኞችን ለመቀበል ስምምነት ላይ መድረሱ ተነገረ። የመጀመሪያዎቹ 29 ኢትዮጵያውያን ስደተኞች በግዴታ እንዲመለሱ ተደርጓል ተብሏል። በዝርዝር ይዘነዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የሚመሩት የህዝባዊ ወያነ ሀርነት ትግራይ ህወሀት ክንፍ ጀኔራል ታደሰ ወረደ እንደገና ያዋቀሩት ካቢኔ ሌሎችን ያገለለ አቃፊ ያልሆነና ተቀባይነት የሌለው ነው በማለት ተቃውሟቸውን አሰምተዋል። በዜናችን አካተነዋል። ቻይና ዶናልድ ትራምፕ የጣሉትን ታሪፍ ተከትሎ ሀገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር ወቅት አሜሪካ የምትፈልገውን በማድረግ ለማስደሰት እንዳይሞክሩ አስጠንቅቃለች። በዜናችን አካተኗል። ውድና የተከበራችሁ አድማጅ ተመልካቾቻችን ከላይ በአርእስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋገራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስንሸጋገር በአማራ ክልል በፋኖ ኃይሎችና በአገዛዙ መካከል የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳቶችን ማስከተሉን ቀጥሏል። የአገዛዙ ኃይል ዛሬም በበርካታ የክልሉ አካባቢዎች የተጠናከረ የድሮና የአየር ኃይል ቅኝት እያደረገ መዋሉ ተነግሯል። የመከላከያ ሰራዊቱ በአማራ ክልል ከ350 በላይ ሰዎችን መግደሉን ለባል ባወጣው መግለጫ ላይ አሳውቋል። የፋኖ አመራሩ ደግሞ በጎንደር የመከላከያ ደህንነቱን ከና አጃቢዎቹ መግደሉን አሳውቋል። አያይዞም ለአፍሪካ ቀንድ ሰላም መረጋገጥ የተሻለ ኃይልን እየገነባን እንገኛለን ብሏል። በአማራ ክልል በአራቱም ግዛቶች በተለያዩ አካባቢዎች በቀጥለው በአገዛዙ ኃይልና በፋኖ ኃይሎች መካከል በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የዜና ምንጮች ዘግበዋል። አገዛዙ ዛሬም በበርካታ የክልሉ አካባቢዎች የተጠናከር የድሮን ቅኝት እያደረገ ሲሆን በዛሬው እለት በክልሉ በርካታ አካባቢዎች የድሮንና የአየር ኃይል ቅኝት እያደረገ እንደሚገኝም ከአካባቢው የሚወጡ መረጃዎች አመላክተዋል። አገዛዙ ባሳለፍነው ሳምንት በጎጃምና በሸዋ በፈጸመው የድሮን ጥቃትም ከአንድ መቶ ሃምሳ በላይ ሰዎች መገደላቸው የተነገረ ሲሆን በዚህ ጥቃት በንብረት ላይም ከፍተኛ ጉዳት መድረሱ ነው የተረጋገጠው። አገዛዙ በባህር ዳር ና፣ በዙሪያ ሜጫ፣ ሰከላ፣ ጃዊ፣ ቡሬ፣ ለማና፣ ዲንሳ፣ ቋሪት፣ ደብረ ኤሊያስ ና በሌሎችም በርካታ አካባቢዎች በድሮን ና በተዋጊ ሄሊኮፕተሮች ተደጋጋሚ ቅኝት እያደረገ እንደሆነም ተዘግቧል። ይህ በእንዲህ እንዳለ በምዕራብ ወሎ የተለያዩ አካባቢዎች እና በሸዋ ተደጋጋሚ ድሮን ቅኝት መደረጉ ነዋሪዎችን በከፍተኛ ስጋት ውስጥ እንደከተታቸውም ተዘግቧል። በአጠቃላይ በአማራ ክልል በአራቱም ግዛቶች የድሮን ና የአየር ላይ ቅኝቶች ተጠናክረው ቀጥለዋል። በደቡብ ጎንደር ዞን ብናት ወረዳ የአገዛዙ የመከላከያ ደህንነት ኃላፊ ከነ አጃቢዎቹ በፋኖ ኃይሎች በተፈጸመባቸው ጥቃት መገደላቸውም ታውቋል። የፋኖ ኃይሎች በሰጡት ቃል በቅርቡ ከፋኖ ኃይሎች ከተው ወደ ሰላም መጥተናል በሚል በታድሶ ሚሊሻ ሆነው በቆዩ አባላት መሆኑ ደግሞ የአካባቢውን የአገዛዙ ኃላፊዎች ከፍተኛ ድንጋጤ ውስጥ መክተቱን የአካባቢው የመረጃ ምንጮች አሳውቀዋል። የፋኖ አመራሮች እንደተናገሩት እርምጃውን የወሰዱት የሚሊሻ አባላት ቀደም ሲል በፋኖ ውስጥ ሲታገሉ የነበሩና ከፋኖ ተልእኮ ተቀብለው ወደ አገዛዙ እጅ በመስጠት የገቡ ሲሆን ጥቃቱን ያደረሱት በእኛ ትዕዛዝ ነው ሲሉ ለፋኖ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በጎጃም ቀጠና ሰዲ ላይ ካገዛዙ ኃይሎች ጋር ባደረጉት ውጊያ ደግሞ የፋኖ አመራር የነበሩት መንበሩ ጌታይ መገደላቸውን ጠቅሰው ጠንካራ ውጊያ ማድረጋቸውን ማሳወቃቸው አይዘነጋም። በዚህ የውጊያ ውድብ አስተዳደርና ፖሊስ ጽፈት ቤት ላይ በተፈጸመ የቦምብ ጥቃትም በርካታ ያገዛዙ ኃይሎች መገደላቸውን እንዲሁም በርካቶች ለአካል ጉዳት መዳረጋቸውን ከአካባቢ ወጡ መረጃዎች ይጠቁማሉ። የመከላከያ ሰራዊቱ በበዓል ሰሞን ባከናወናቸው ኦፕሬሽኖች ደግሞ ከ350 በላይ ሰዎችን በሁለት ቦታዎች ላይ ገደልኩ የሚል መግለጫ ወጥቷል። በሀገሪቱ የተፈጠረውን አለመግባባ በፖለቲካዊ ድርድርና ሰላማዊ ንግግር መፍታት ያቃተው የብልጽግናው አገዛዝ አሁንም በጦሩ የሀገሪቱን ዜጋ ስለመግደሉ እየተናገረ ይገኛል። የሀገር መከላከያ ሰራዊቱ በባለት መግለጫው ከሶስት መቶ በላይ የጎጃም ወጣትን እስከ ወዲያኛው እንደሸኝና እንደሸኝና ከአምሳ በላይ የሚኖሩትን ደግሞ በሰሜን ሸዋ ደብረ ብርሃን ቅርብ ርቀት ላይ ቦሰና ላይ ገደልኩ የሚል መግለጫ ማውጣቱ አሳዛኝ ሆኗል። ወደ ተከታዩ መረጃችን ስንሸጋገር መንግስት ከጀርመን የሚባረሩ 4000 ኢትዮጵያውያን ስደተኞችን ለመቀበል ስምምነት ላይ መድረሱ ተሰማ። የመጀመሪያዎቹ 29 ኢትዮጵያውያን ስደተኞች በግዴታ እንዲመለሱ ተደርጓል ተብሏል። የጀርመን መንግስት በአገሪቱ የሚገኙ ህገወጥ ስደተኞችን በግዴታ ማስወጣት መጀመሩን ተከትሎ የኢትዮጵያ መንግስት በጀርመን ሀገር የሚገኙ ኢትዮጵያውያን ስደተኞችን መቀበል መጀመሩ ታውቋል። መሰረት ሚዲያ የተመለከተው አንድ የውጭ ጉዳይ ሚኒስትር ዶክመንት እንደሚያሳየው መንግስት ሊቀበላቸው የተዘጋጀው መጀመሪያዎቹ አንድ መቶ አስር ሰዎች ስም ዝርዝር ለጀርመን መንግስት አሳውቋል ብሏል። የውጭ ጉዳይ ሚኒስትር አጣሪ ቡድን ባደረገው ፍተሻ ከነዚህ 110 ሰዎች ውስጥ 87ቱ ኢትዮጵያውያን እንደሆኑ እንዳረጋገጠ፣ 21 ኢትዮጵያውያን እንዳልሆኑ እንደተናገሩና ሁለቱ የምን ሀገር ዜጎች እንደሆኑ ለመናገር ፍቃደኛ እንዳልሆኑ ጠቅሷል። የመጀመሪያዎቹ 29 ኢትዮጵያውያን ስደተኞች ደግሞ በፍራንክፈርት አየር ማረፊያ በኩል በግዴታ የዛሬ ወር ገደማ ወደ አገራቸው እንዲመለሱ ተደርገዋል። የኢትዮጵያ መንግስት ከአውሮፓ ኅብረት ተጥሎበት የነበረን የቪዛ ገደብ እርዳታና ብድር ክልከላን ተከትሎ ችግር ውስጥ ገብቶ እንደነበር ይታወቃል። አሁን ስምምነት ላይ ተደርሷል። በስምምነቱም በአውሮፓ የሚገኙ ዜጎቹን መቀበል የሚል ነው ያሉን ጉዳዩን የሚያውቁ አንድ የመረጃ ምንጫችን ናቸው ሲል መሰረት ሚዲያ ዘግቧል። ከጀርመን ብቻ ከአራት ሺ በላይ ኢትዮጵያውያንን ለመቀበል ከጀርመን መንግስት ጋር ስምምነት ላይ እንደተደረሰ የጠቆሙት ምንጫችን በሚቀጥለው ቀናት ተጭነው ወደ አገር ቤት ሊላኩ የተዘጋጁ ሀያ አራት ኢትዮጵያውያን እንዳሉም ጠቁመዋል። አንዳንድ ሀገራት ከአውሮፓና ከሰሜን አሜሪካ ተገደው እየተባረሩ ያሉ ዜጎቻቸውን እንደማይቀበሉ እያሳወቁ ሲገኝ፣ አንዳንድ ሀገራት ደግሞ መቀበል ጀምረዋል ሲል መሰረት ሚዲያ አክሎ ዘግቧል። ሌላ መረጃ፣ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የሚመሩት የህዝባዊ ወያነ ሓርነት ትግራይ ህወሓት ክንፍ ጀኔራል ታደሰ ወረደ እንደገና ያዋቀሩት ካቢኔ ሌሎችን ያገለለ አቃፊ ያሉንና ተቀባይነት የሌለው ነው በማለት ተቃውሟል። ካቢኔው የተዋቀረው የአንድም ቡድንና ወታደራዊ አዛዦችን ፍላጎት ብቻ በመስማት ነው ያለው ቡድኑ፣ የካቢኔ አወቃቀሩ በአስቸኳይ እንዲስተካከል ጠይቋል። አቶ ጌታቸው እንዳሉት በጊዜያዊ አስተዳደሩ አወቃቀር ላይ ማስተካከያ ካልተደረገ ግን የትግራይን ህዝብ ከኋላ ቀር ገዢ ቡድን ለማላቀቅ ማንኛውንም የትግል ስልት ለመከተል እንገደዳለን በማለት አስጠንቅቋል። ጀነራል ታደሰ የአዲሱ ካቢኔ ዝርዝርን ይፋ ባደርጎም በደብረ ጽዮን ገብረ ሚካኤል የሚመራው የህዝባዊ ወያን ሓርነት ትግራይ ክንፍ ምክትል ሊቀመንበር አማኑኤል አሰፋን ምክትል ፕሬዚዳንት ሆነው እንደሾሙ ተሰምቷል ሲል ዋዜማ ዘግቧል።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 ቹ ጋር ታሪፍን በተመለከተ ንግግር መጀመሩም ተገልጿል። ባሳለፍነው ጥር ወር ስልጣናቸውን ተረክበው ወደ ነጩ ቤተ መንግስት የገቡት ትራምፕ ከቻይና የሚገቡ ምርቶች ላይ ከፍተኛ ታሪፍ የጣሉ ሲሆን ሌሎች በርካታ የዓለም ሀገራት ላይም ታሪፍ ጥለውባቸዋል። የቻይና ንግድ ሚኒስተር ቃል አቀባይ ለማስደሰት የሚደረግ ጥረት ክብርና ሰላም አያመጣም ሲሉ ተናግረዋል። ቻይና ሁሉም አካላት ከፍታዊነት ጎን መቆም እንዳለባቸው ታምናለች። እንዲሁም አለም አቀፍ የምጣኔ ሀብትና የንግድ ጎጭ፣ እንዲሁም የሀገራት የንግድ ስርዓትን መከላከል አለባቸው ሲሉ ገልጸዋል። ያሳለፍነው ሳምንት ዌል ስትሪት ጆርናል አሜሪካ ታሪፍን በተመለከተ ከሀገራት ጋር በምታደርገው ድርድር ከቻይና ጋር በሚኖራቸው ንግድ ላይ አዲስ ገደብ በመጣል ጫና ለማድረግ እንደምትፈልግም ዘግቧል። ማሰልጠና የተከበራችሁ አድማጭ ተመልካቾቻችን፣ እኛም ለሰዓቱ ያዝነላችሁ መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁና አብራችሁን ስለነበራችሁ ከልባ አመሰግናለሁ። በመላው ዓለም ለሚገኙ የሰው ልጆች በሙሉ ሰላምን በመመኘት እሰናበታለሁ። ቸር ያሰማን። ሰላም